ይህ ሁላችሁ የአብርሽና የሄርሜላ ጉድ የው ጫካ ጫካ ያስኬዳቸዋል፣ ማለት ነው። እንደምታዩት ነው። ሄርሜላና አብርሽ እንግዲህ በዚህ ደረጃ አብረው አብረው ይዛው ሄዳ ሰላም ሰላም ቤተሰብ እሱ ግን ሚስቱ ግን አዲስ አበባ ላይ ወደ ህግ ሄዳ ነበረ። ወደ ህግ ሄደች። በጣም በሚገርም ሁኔታ በጣም ነው የምታሳዝነ ማለት ለመጀመሪያ ጊዜ አሁን እኔ ጠበቃ ጠይቄ ነበር ገና ላይ

ያገረችበት መድኃኒት እኮ ነው። አብርሽን ያፈዘዘው በፍቅር ሳይሆን በመተት እኮ ነው። በመተት እኮ ነው ተበትባ ያዘችው። ያወቅለት የለም እራሷ በሴራ ነው በመተት የያዘችው። ሰዓት በኋላ ነው መፍዘዝ የጀመረው፣ እንደፈለገች የምታሹረው ከዛ ሰዓት በኋላ ነው ብላኛለች። ማን ነው እቺ? አንድ እህቴ በጣም በተደጋጋሚ ነው እንደዚህ አይነት ኮመንቶች የሚኮመቱልኝ ሁላችሁ አብርሽ እኮ ፈልጎ ነው እየሄደ ያለው። አብርሽ ፈልጎ ነው እየሄደ ያለው። አብርሽ ፈልጎ እየሄደ እኛ አስመትታበት ነው ይሁት ክፍለ ሀገር በአንድ አፍ እኮ ነው። ክፍለ ሀገር እንደ በግ ተጎትቶ በአንድ አፍ ክፍለ ሀገር ሄደ፣ እንደ በግ ተጎትቶ ሼም እንኳን አላያዘውም። የማያውቃቸው ሰዎች ከሆኑ ቤተሰቦቿ እንዴት ነው በአንድ ጊዜ እሺ ብሎ ሊሄድ የሚችለው? እንዴት ነው በአንድ ጊዜ ሁሉ ነገር ተስማምቶ ሊሄድ የሚችለው? አስባችሁታል። ስለዚህ ይሄ የምንልላችሁ ፈልጌ ነው አብርሽና ሩታ፣ አብርሽና ሩታ በቃ አብርሽ ሩታ ምርር ብሏት አስጠልቷት ከሱ እንድትርቅ ይፈልግ ነበረ። እሷም እንደ ማስታረቅ እንደ ማስማማት ብላ ገብታ መሀላቸው ላይ ሕይወታቸውን ብጥብጥብጥ አድርጋ፣ እሷ ግን ለሩታ እንደ ሴት ለሩታ ሳይሆን ከጎኗ የሆነችው ለአብርሽ ነው እብርሽ ነው ሁልጊዜ ለአብርሽ ነው የምታዝነው። ከሰማችት አብርሽ ተጎዳ አብርሽ እንዲሆን አብርሽ እንደዚህ ወጣ እንደዚህ እንደዚህ ወረደ የምትለው ሁሌ ካያችሁ ስለ አብርሽ ነው የምትጨነቀው እንጂ ስለ ሩታ የምትጨነቀው አንዲችም ቅንጣት ነገር የለም ሄርሜላ ተብዬዋ ማለት ነው። ስለዚህ እኔ በጣም ያናደደኝና ያባሳጭ ነገር ምን እንደሆነ ታውቃላችሁ? እሷ እንደፈለገች አብርሽን የፈለገችበት ቦታ ይዛው ትሄዳለች። እሱ እሺ ይላል። እሷን ሲያገኝ ስቃል፣ ፈገግታውን። ሩታን ሲያያት በቃ ይቅርታ አድርጊልኝ በቃ እኔ የተሳስቼ ነው ይላል። አውቁ ፊቱን እንኳን ፈታ አያደርግም። ከዛች እኛዋ ልጅ ጋ ግን ከሄርሜላ ጋ ግን እንደፈለገ ሲገለባበት እንደፈለገ ሲሆን እንደፈለገ የፈለገበት ይዛው ስትሄድ ስትወጣ ስትወርድ ምንም ቅንጣት አክል የማይሰማው ከሩታ ጋር ግን ሲሆን አንድ ቀን ደስተኛ ሆኖ አያውቅም። በተለይ ሄርሜላ በፊት ደስተኛ ነበር። ሄርሜላን ካገኘ በኋላ ግን ሙሉ ለሙሉ መታዘዝም መሾርም ከሄርሜላ ጋር ሆኗል። ለሄርሜላ ነው ሰፊ ጊዜውን የሚሰጣት፣ ለሄርሜላ ነው በጣም ብዙ ነገሮችን የሚያደርገው። ስለዚህ ይሄ ልጅ አንድ መናገር የምፈልገው ነገር ከዚች ሴት ጋር ለየት ያለ ግንኙነት ጀምሯል። የጀመረው ግን ትዳሩ ሳይፈርስ ነው። አሁን ትዳሩ ፈርሷል ምናምን ልትሉ ትችላላችሁ። እሱ ትዳሩ ገና እኮ አልፈረሰም፣ መች ፈረሰ? ፍቺው መች ፈረሰ? ፍቺው እኮ ከፍርድ ቤት እስኪጸድቅ ድረስ እሱ ሌላ ሴት የመያዝ መብት የለውም። ፍርድ ቤት ላይ መሀተም መጥቶ ፍቺው ተፈጽሟል ጸድቋል ብሎ ሲያሰናብታቸው፣ ግን ሌላ ሴት እንደፈለገ አንድ ብቻ ሳይሆን አስር ሴት መያዝ ይችላል፣ መብቱ ነው። ስለዚህ እሩታ ይህንን ሰው ወይ ክሰሽው፣ ወይ የሆነ መላበይ ትዳርሽ ሳይፈርስ ትዳርሽ በፍርድ ቤት ሳይወሰድ ባንቺ ትዳር ላይ እሱ እንደፈለገ ከሌላ ሴት ጋር እንደዚህ ሲገለባበጥ ሲታይ፣ ሼም ሼም ኦን ዩ አይም ሼም ወላ ሼም ነው። በጣም ነው የሚደብረው። ሲሪየስሊ ሲሪየስ፣ በጣም ይደብራል። እመኑ፣ የማይሆን ነገር መሆን የሌለበት ነገር በዚህ ደረጃ እየሆነ ሳይ እኔ ይደብረኛል። በተለይ ሩታ ላይ እየተደረገ ያለው ነገር፣ ብቸኛ ናት፣ ማንም የሚላትን ከጎኗ የሚያዝንላት አይዞሽ የሚላት የላትም። ተብሎ በዚህ ደረጃ ሩታ ላይ መጫወት እንደፈለጉ እንዴት ነው? ሰው የሌላት ለምንድን ነው ሰው የሌላት? ለምንድን ነው ሰው ከጎኗ የማይሆነው? አታሳዝናችሁ? ማን አላት እቺ ሴት ማን አላት? አታሳዝናችሁም ወይ አታዝኑላትም ወይ? እዘኑላት። በዙሪያው ያላችሁ ደግሞ ለቪዲዮ ብቻ አትጥሯት፣ ሩታን ከጎኗ ሁኑ። ምንድን የጎደለሽ ምንድን ያጣሹ በሏት። ሁላችሁም ትጠራላችሁ። ካሜራ ደቀናችሁ፣ ካሜራ ላይ ታስለፈልፏታላችሁ፣ ትሄዳለች። ለምንድን ነው ዲቴይል ከካሜራ ጀርባ ጠይቃችሁ ከጎኗም አትሆኑት? ሁላችሁም ኤፍሬምም፣ ማርክም፣ ሁላችሁም ለቪዲዮ ትጠራላችሁ፣ ቪዲዮአችሁን ትቀርጻላችሁ፣ ትሄዳላችሁ። ነገም ትመጣላችሁ፣ ቪዲዮችሁን ትቀርጻላችሁ፣ ትሄዳላችሁ። እያየነ ያየነው ነገር ይሄ ነው። ስለዚህ እባካችሁ፣ እባካችሁ የዚህ ነገር ላይ መስተካከል አለበት መስተካከል አለበት። ሁሉም ሰው ከሩታ ጎን ሊሆን ይገባል። ነፍሰ ጡር ናት። ልትጎዳ ይገባ። ማንም ሊጫወትባት አይገባም። ሴት ናት። ሴት የሆናችሁ ሁሉ ከሩታ ጎን እንድትሆኑ ፈልጋለሁ። ምክንያቱም ሴት ነና፣ ሴት ነን። ሄርሜላ ግን አንቺ የምታለቅሽበት ቀን ሩቅ አይደለም። አብርሽ እንኳን ላንቺ ከአንቺ ሌላ በጣም ብዙ ሴቶች መተው ሄደዋል አልቅሰው። ኦኬ። አሁንም አንቺ ተራሽ እንጠብቅ። ማልቀስሽ አይቀርም። ሩታዬ አይዞሽ፣ እኛ አለን ከጎንሽ መሄድ ባለብሽ ደረጃ መሄድ ትችላለሽ፣ መብትሽ ነው፣ እኛ ከጎንሽ አለን፣ እኛ እህቶች እሺ፣ እህቴ ዋ፣ አይዞሽ ሩትዬ። ሁላችሁም አይዞሽ በሏት፣ አበረታቷት፣ አትስደቧት። ምሰድቧት ራሱ ተቆጠቡ፣ ከስድባችሁ።